አላህ ለፈለገው ሰው ሂዳ ይሰጣል፣ የፈለገውን ደግሞ ያው ያጠማል ማለት ነው። እና በጣም ግን የገረመኝ ሰራ ወላሂ ሰሞኑን ቲክቶክ ላይ ሰዓዳ ሰዓዳ ወረባ በምትባል ልጅ ወደ ሌላ እምነት ሂዳ ልክ ያኔ እስልምና ለሁለት አመት ያክል ተመር ያለሁ ና አውቂ ነው ምናምን ነገር ልክ እስልምና ላይ ጉድፍ እንዳለበት ምናምን ነገር አሳይታ፣ እንደዚ አይነት ሀረካት አሳይታ ያው ወደ ሌላ እምነት ሄዳለች ማለት ነው። እና ኮመንት ላይ በቃ እሽቅብጥ እሽቅብጥ እሽቅብጥ ነበር ያሉት የሌላ እምነት ተከታዮች። በነገራችን ላይ አንድ ግለሰብ ሙስሊም ቢሆን ለራሱ ነው ይሄ ሌላ እምነትም ላይ ቢገባ ለራሱ ነው ማለት ነው። ለዛ እምነት ወይንም ደግሞ ለማህበረሰቡ ምንም የሚጎዳ ወይም የሚጠቅመው ነገር የለም። ግን በቃ እንደውሽ ቅብጥ ብትጡጡጥ በቃ አረ ብስምላ የማይሉት ጉድ ላይ ኮመንት ላይ የታዘብኩት ነገር ነው ማለት ነው እና ኮመንት ላይ በቃ እንደው እንደው የያዙን ልቀቁን አሉ ማለት ነው። እርግጥ ሁሉም አይደለም። በተለይ ከዚህ ቀደም ነቢዩ ሰለላሁ ዐለይሂ ወሰለምን የተሳደበው ሰውዬ በቃ እሷም እንደውን ትናጋ ሄዱና ተማሩ እሱ ጋ በቃ እሱ ጋ ነው የተማርኩት ምትሮሿ ላይ ማለት ነው። እና በነገራችን ላይ ሰዳ ቲክቶክ ላይ ስትጨፍር እንጂ እኔ አንድ ቀን እንትን ስትለኝ እኔ ሀያ አራት ሰዓት ስትጨፍር ነበረ። ስለዚህ መቼ ተምረው ነው ስለድኗ ማለት ነው ብትማራስለን። ወደ ሌላ እምነት አትሄድም ነበረ ማለት ነው። ስለድኗ ብታውቅና መሲ ችኮ እንትኑ ላይ ያው እዚህ ፐብሊክ ምንድን ነው ይሄ ታምኔሉ ላይ አስቀምጥላቸዋለሁ። ይቺ ደግሞ መሲ በጣም አክራሪ ያኔ እንደዚህ አይነት ሰው ግን ሲሰልም ወይም ደግሞ ወደ ሌላ እምነት እስካሁን ድረስ እኔ አላጋጠመኝም። ባይዘ ወይ ወይ ጨፋሪዎቹ ወይ የሆነ በጣም ስለ ድናቸው ማያውቁ ደካማዎቹ ወይ ደግሞ የሆነ ወንድ ልጅ ጋር እንደዚህ ያኔ ሌላ ግንኙነት ጀምረው ምናምን ነገር ይሄዱ ነው እንጂ ያየሁት እስልምና ውስጥ ይሄ በጣም በድናቸው ጠንካራ ሁነው። ወይንም ደግሞ በጣም ስለድናቸው ሲሰሩ ቆይተው እስካሁን ድረስ እኔ ካፌር ወይም ደግሞ ሌላ እምነት የያዙ ወይም ደግሞ ከእስልምና ወጡ የሚባሉ ሰዎች እስካሁን አላጋጠሙኝም ወላሂ። ግን ከዛ ከሌላ እምነት ግን ወደ እስልምና የሚገቡት አክራሪ ሆነው በጣም ለእምነታቸው ተቆርቋሪ እንዲህ ከነሱ በላይ ሌላ ተቆርቋሪ የለም እስከምንል ድረስ አይተናቸው። ግን ሙስሊም የሆኑ ሙስሊም ከሆኑ በኋላ ደግሞ በጣም ጀግኖ ይለድ ናቸው በጣም ጠንካራ። ምክንያቱም አንባቢ ናቸው አንብበው ነው የመጡትም ማለት ነው። እና እንደዚህ አይነት ሰው ሲሰልም ወይንም ደግሞ እንደዚህ አይነት ሰው ከእምነቱ ሲወጣ ነው የሚገርማችሁ ማለት ነው እንጂ ይሄ ጨፋሪው፣ ይሄ ምንም ያለ ሰላት እንኳን፣ ሰላት እንግዲህ ለሙስሊሞች ግዴታ ነው። ሰላት አይደለም ይሄንን እንኳን ማድረግ የማይችል ሀያ አራት ሰዓት ቲክቶክ ላይ የሚጨፍር የት ጋር እንዳለ የማያውቅ የሆነ አውላላው ሜዳ ላይ። አሁን ራሱ ልጅቷ እኔ በጣም ነው የምታሳዝነኝ፣ ባይዘ ወይ ውስጥ ምንም አይነት ደስታ የለም ማለት ነው። በቃ የሆነ ዝም ብሎ ከላይ እኝ ትላለች እንጂ ምንም አይነት ደስታ ነው። እና ብታወቅ ብትማር ምንም እንትን የሚል ያኔ እዚህ ደረጃ አደርስማ ነበረ ማለት ነው እና እኛ ሰዓት ሄደች ቀረች። ምንም የሚቀንስ ነገር ያለው ግን አያችሁት? አሁን እናንተ ልብስ ልሸጥ ብላ ነው አባያ ለመሸጥ ነው እምነቷን የቀየረው ትላላቸው። እኛ ሁለታ ለታ ይችል ልጅ ለወንድ ብላ ነው። ምክንያቱም ፎቶ ከወንድ ልጅ ጋር ፎቶ ተገድፋ ስትወጣ ለወንድ ብላ ነው ይችል ልጅ እምነቷን የቀየረው ሲሉ ኮመንት ላይ ምንድነው ያላችሁት? የሰው ችግር አለባችሁ። የሰው ጥረታ እንደው ያላላችሁት ጉዴ ሳይውል ሳያድር ማለት ነው። ይች ልጅ አንድ ወር ሳይሆናት እንኳን ይሄው እናንተም እንትን አባይ ለመሸጥ ብላ ነው፣ ለሆነ ብላ ነው፣ ለእንደዚህ ብላ ነው፣ ለእንደዚህ ብላ ነው። ይች ልጅ ለእምነቷ ጠንካራ ሴት ነበር፣ ከዚህ ቀደም ማለት ነው። በጣም ጠንካራ የምትታገል አክራሪ ክርስቲያን ነበረ፣ ግን እምነቷን አየች፣ ተማረች፣ ቀየረች ማለት ነው። ስለዚህ ምንም የሚገርም ነገር የለም። አሁን እናንተ ላባያ ብላ ነው ምነው አሁን ለታሳ አዳን ለንትን ብላ ነው ለንትን ብላ ነው ሲሉ ሙስሊሞች ኮመንት ላይ በጣም ተናደው፣ ያኔ እንዴት አንድ እህታችን ወደ ማይሆን ቦታ ትሄዳለች ብሎ ማንኛውም ሰው ልክ እናንተ እንዴት ተሰማችሁ ነው እኛም የተሰማን ማለት ነው። ታይ ግን እናንተኛም በዛ ሰዓት ይሆን እንደ ክፋት ወይንም ደግሞ በቃ ረቢት ስሚላ በቃ የሆነ ሰአዳ ከእምነት ወጣች፣ የሆነ የጎደለብን ያህል ወይንም ደግሞ በቃ እምነቱ የጎደለበት ያህል አስመስላችሁ ስታወሩ ነበር ማለት ነው። ሾፍቶ አላህ ሳይውል ሳያድር ቲክቶክ ላይ ላሉት እዛ ኮመንት ላይ ስታሽቃብጦ ለነበራችሁ ከስሪክ የገባችሁ የሆነ ነገር ካያችሁ በቃ ሙስሊም ወይ ናቸው ምድሮሽ እያላቸው ስታሽቃብጦ ለነበራችሁ ይኸው አክራሪ የራሳችሁ ታቦት የምትመታ መስ እንግዲህ ብታውቃት ወላይ ትገረማላችሁ። እኔ በጣም ነው የገረመኝ ወላ። አላህ የፈለገውን ይመራል፣ የፈለገውን ደግሞ ማጥበብ የሚችል ጌታ ነው ማለት ነው እና እኔ ለእናንተ መልስ ነው ይሄ። ለራሱማ በጣም ነው ደስ ያለኝ ወላሂ። አላህ ሳይውል ሳያደር ለእናንተ መልስ እንደዚያ ስታሽቃብጡ ለነበራቸው ኮመንት፣ ለኮመንት ስታሽቃብጡ በተለይ ያ ደግሞ ይሄ ምንም እውቀት የሌለው ትልቅ ሰውዬ ማለት ነው። ለዛ ራሱ ትልቅ መልስ ነው። ምን ነው ይህ? አክራሪቱ አክራሪ ሁና ከእምነቷ ስትወጣ አንተ ምን እያረክ ነው እ በሙዚቃ ልባቸው የደረቀ ያላህ ሰላት የማይሰግዱ ወላ እኔ ወላሂ እስካሁን ድረስ አንድ ጀግና ቲክቶክ ላይ ስትታገል ከዚ መጨረሻ ላይ ግን እስልምና በቃኝ ወደ ሌላ እምነት ይሄዳለሁ ብላ የወጣች ሴት አንዲት አምጡልኝ አታገኙም። አንዲት ማለት ነው። ግን ከሌላ እምነት ውስጥ በጣም ብዙ ናቸው እስልምናን አጥንተው ያሉበትንም እምነት አጥምተው ወደ እስልምና ብዙ ጊዜ ሲመጡ የማየው፣ ስለ እውነት ማለት ነው። ወላሂ እኔ የራሴ እምነት ስለሆነ ምናምን አይደለም። እኔ ቢመጡ ቢቀሩ ምንም የሚቀንስልን የሚጨምርልን ነገር የለም። ግን ለራሳቸው ስለ እውነት ስናወራ ብዙ ጊዜ አክራሪዎች ናቸው ወደ እስልምና የሚመጡ እዚህ ጋር ተመጡ ደግሞ በጣም ጠንካራ ናቸው። ለድ ናቸው። ምክንያቱም አውቀውት ነው የመጡት። እኛ እንኳ የእነሱን ያህል ጠንካራ ልንሆን አንችልም በፍጹም። ምክንያቱም እኛ ጌተ ማለት በእጃችን ነው ያለው። ገባችሁ አይደለም። እነሱ ግን በጣም ጠንካራዊ ናቸው ሰለምቴዎች እና ሰሞኑን በሰአዳ ጉዳይ እዛ ቲክቶክ ላይ እንደ እኔ ምርር ያላቸው ይሄ ሁላችሁ መልስ መጣላችሁ ፈጣላችሁ። አንድ ወር እንኳን ሳይሆነው የሰአዳ ጉዳይ ይሄው። እኛ የኔ ሀታ አሁን ያች ልጅ እየጨፈረ ነው ያለችው ሻርቧን ጥላ፣ ይሄ በቃ የሆነ በጣም የሚያስጠላ ሙድ ላይ ሆና፣ ለዚህ ነው የወጣሽው ለዚህ ነው የወጣሽ ሲሉ ራሱ ኮመንት ላይ በቃ እንደው ማሽቃበጥ። እኔ እኮ ኮመንታተሮች ነው ወላይ ግርም የሚለኝ እና እስኪ ምን ትሉታላችሁ አሁን? እንዲያውም ያቺኛይቱ ስትገላለጥ ይችኛይቱ በእንትን በእስልምና ውስጥ ሆና እንደዚህ ክንብንብ ብላ ስትመጣ ደስ አይልም። እና የምር ወላይ ሰሞኑን ማለት ነው በጣም ተናድጄ ነበር፣ ኒው ኮመንት ላይ ሳይ በቃ የሆነ በጣም አናደውኝ ነበር። አሁን ግን በጣም ነው ደስ ያለኝ። እነሱም በተራቸው ሂጃብ ለመሸጥ ብላ ነው አባያ ለመሸጥ ብላ ነው። ተሸጣለ። አባያ ሻሸጥም ኢንሻላህ እንገዛታለን። እና ይዟችሁ ትቃጠሉ። እሺ ትቃጠሉ። እና ኑ ቶሎ እናንተም ነው የምለው። አመሰግናለሁ ሼር አርጉልኝ፣ ቲክቶክ ላይ ማለት ቪዲዮ